ስታር ዋይድ አዋርድ ለሁለተኛ ጊዜ ሊዘጋጅ ነው። ከከለር ፉል ኤቨንት ኦርጋናይዘር ከግብርና ሚኒስቴር እንዲሁም ከአባይ ቴሌቪዥን አጋርነት ጋር በጋራ በመሆን የሚዘጋጀው ስታር ዋይድ አዋርድ ሊካሄድ ነው። በተለያዩ የስራ መስኮች በግልም ይሁን በቡድን ወይንም በተቋም ደረጃ ለሀገራቸው ወይም ለማህበረሰቡ መልካም ሰርተው ያለፉትን ለማስታወስ እየሰሩ ያሉትን ለማበረታታትና ለመጪው ትውልድ ደግሞ መልካም ተነሳሽነት እንዲሆኑ ሽልማትን በመስጠት ጀግኖችን ለማበረታታት የታቀደ መሆን ሲሆኑን የከለርፉል ኢቨንት መስራችና ስራ አስኪያጅ አሳንቲ ስሜ ለብስራት ሬዲዮ እና ቴሌቪዥን ተናግረዋል። የሽልማቱ ውጤት በዳኞችና ህብረተሰቡ በሚሰጠው የአጭር የስልክ መልእክት ሲሆን በሚገኘው ውጤት አሸናፊዎች እንደሚለዩም ተገልጿል። ሽልማቱ የሚሰጥባቸው ዘርፎች አስራ ዘጠኝ ሲሆኑ ከእነዚህም መካከል በጎ አድራጊዎች፣ የእድሜ ዘመን ጋዜጠኞች፣ ገበሬዎች፣ ነጋዴዎች፣ ስራ ፈጣሪዎች፣ ተጽዕኖ ፈጣሪዎች፣ ኮንስትራክሽንና ግንባታ ዘርፍ፣ በሆቴልና ቱሪዝም እና በሌሎች ዘርፎች ይገኙበታል። የሽልማት ስነስርዓቱም በግንቦት ወር 2017 ዓ.ም እንደሚከናወን ተገልጿል። ብዙ ኦፕሽን አለ። አንደኛ ሰው ጥቅም የሚሰጠው መስፈርቶች ዌብሳይት ላይ ስታር ዋይድ አዋርድ ዶት ኮም የሚል እና በ9355 ቲቪ ነው እና በሱ ጥቀማ መስጠት ይቻላል። ስታር ዋይድ አዋርድ ዶት ኮም ኢሜይልም አለ። ምርጫ የሚካሄደው ግልጽ ነው። ሁሉም ሰው የመረጠው ሰው ሪዛልት ማየት ይችላል፣ ጥቀማ መስጠት ይችላል። እዛ ላይ ባለው መስፈርት ማለት ነው። ስልክ ቁጥርም አለ ጥቀማ የሚሰጡበት 09761999 በዚህም ጥቅማ መስጠት ይቻላል። ግን ለምርጫ ኦፕሽን የተቀመጠው እስከ ቶፕ ቴን ድረስ በዌብሳይት ነው። ከዛ በኋላ ደግሞ ቶፕ ፋይፎች የሚመረጡት በኤስኤምስ ነው። ከዛ በኋላ ዳኝነት የሚያስፈልጋቸው በዳኝነት ነው የሚመረጡት ማለት ነው። የምርጫ አካሄድ እንደዛ ነው፣ ይሄን ይመስላል። በኢትዮጵያ ደረጃ ብቻ ነው የሚገደበው ወይስ ይዘልቃል የምለው እኛ ግን ሰርፕራይዝ እናደርጋለን። ለቀጣይ ጋዜጣዊ መግለጫ እንናገራለን ብለን ነበረ። ግን እንደ ምስራቅ አፍሪካ ነው እያዘጋጀ ያለ ነው አሁን ራሱ ማለት ነው። እና ሌላ ጥያቄ ምን አነሳሳሽ ይህን ፕሮግራም ለማዘጋጀት የተባለው፣ ይህን ፕሮግራም የምሰራው እውነት ለመናገር እኔ ብቻ አይደለሁም መጀመሪያ ያደርኳችሁ ብዙ ታዋቂ ሰዎች አሉ፣ አዋቂ ሰዎች አሉ፣ ፕሮፌሰሮች፣ ዶክተሮች በሙያ በተለያየ ሙያ የተካኑ ግለሰቦች አሉ እና እኔ ብቻ አይደለሁም። ግን አሳቡ የእኔ ቢሆንም ብዙ ጊዜ በዓለም ደረጃም ያሉት የሽልማት ፕሮግራሞች ብዙ ጊዜ ክነ ጥበብ ላይ ነው ፈከስ የሚያደርጉት እና ለምንድን ነው አሁን እነዚህ ሰርተው ከዜሮ ተነስተው ሰርተው ተለውጠው ትልቅ ቦታ የደረሱ ለዜጎች የስራ በር የከፈቱ ለምናና መሰግናቸውን መሰግናቸው ምርትና አገልግሎታቸውን ለዓለም ገበያ ለምናና አስተዋውቅላቸው ብለን ነው ይህን እየሰራ ያለ ነው።